ኳስ ታማለች አሉ በጠና በጠና፣ ሙልዬን ጥሩላት ዶክተሯ ነውና ተብሎ የተዘፈነለት የኢትዮጵያ እግር ኳስ መቼም የማይ ደግሞ ምርጡ አጥቂ ሲሉ ስፖርት ጋዜጠኞች የገለጹት የኢትዮጵያ ብሔራዊ እግር ኳስ ቡድንና የቅዱስ ጊዮርጊስ ክለብ ሌጀንድ የካምቦሎጆ ድምቀት ሙሉጌታ ከበደ ዛሬ የቀብር ስነስርዓቱ ተፈጽሟል። ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ ተከታታዮቻችን፣ ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የማን ነበር መሰናዷችን በዛሬው ዕለት የቀብር ስነ ስርዓቱ የተፈጸመውን የእግር ኳስ ሌጀንድ ሙልጌታ ከበደ እናነሳለን። የቀድሞ የኢትዮጵያ ብሔራዊ ቡድንና የቅዱስ ጊዮርጊስ አጥቂ ሙልጌታ ከበደ ወለየው ከዚህ ዓለም በሞት መለየቱን ትላንት ነው የሰማነው። የሀገራችን የምንጊዜ ምርጡ አጥቂ የሚባለው ሙልጌታ ባጋጠመው ምክንያት በሕክምና ሲረዳ ቆይቶ በትላንትና ዕለት ነው ከዚህ ዓለም በሞት የተለየው። ሙልጌታ በኢትዮጵያ ብሔራዊ ቡድንና በቅዱስ ጊዮርጊስ ክለብ ለበርካታ ዓመታት በስኬት በመጫወት የገዘፈ ስም ያለው ምርጥ አጥቂ ነበር። እኛም ለኢትዮጵያ እግር ኳስ ደማቅ ውለታውን አሳርፎ ያለፈውን ሙልጌታ ከበደ ዛሬ በማን ነበር መሰናዷችን እንዘክረዋለን። እስከ መሰናዷችን ፍጻሜ ድረስ አብራችሁን እንድትቆዩ ነው የምንጋብዘው። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ቆይታ። ንጉስ ሙሉጌታ የእግር ኳሱ ጌታ። ብራዚላውያን ፔሌን፣ አርጀንቲናውያን ማራዶናና ሜሲን፣ ፖርቹጋላውያን ክርስቲያኖ ሮናልዶን የእግር ኳስ ንጉሳቸው አድርገው ይጠራሉ። በርካታ ኢትዮጵያውያን ደግሞ ሙሉጌታ ከበደን የእግር ኳስ ንጉሳቸው አድርገው እንደሚያስቡ በተለያየ መንገድ ሲገልጹ ይሰማል። በርካቶች እስከ ዛሬ ምትክ ያልተገኘለት የኢትዮጵያ እግር ኳስ ንጉስ እንደሆነ ይመሰክሩለታል። ሙሉጌታ ከበደ በኢትዮጵያ ውስጥ እንደ ተራራ የገዘፈ ስም አለው። የስመ ጥር አጥቂ ሜዳ ውስጥ ምን መስራት እንዳለበትና በየትኛው ደቂቃ ጎል ጋር መድረስ እንዳለበት የሚያውቅ ጎል አዳኝ አጥቂ ነው። አሸብርና ወለየው በሚል ቅጽል ስሙ ይታወቃል። አንዱ ማንነቱ፣ ሌላኛው ብቃቱ የፈጠሩለት ቅጽል ስሞቹ ሲሆን በወሎ ደሴ ከተማ መወለዱን ተከትሎ ወለየው የሚለውን ስያሜ አስወጥቶለታል። የካምቦሎጆ ታዳሚ በሜዳ ላይ ተቃራኒ ቡድንን ሲያምስና ሲያተራምስ በሚውልበት ድንቅ ብቃቱ ደግሞ አሸብር ይሉታል። እኔ በተጫዋችነት ዘመኔ ሙልጌታ ወለየው ነበር ተብዬ የምጠራው፣ የአባቴን ስም እስክረሳ፣ በክለብም በብሔራዊ ቡድንም ወለየው ተብዬ ነበር የምጠራው፣ አካባቢዬን በእግር ኳስ ሳስጠራን የኖርኩት ሲል አንድ ጊዜ ተናግሮ ነበር ሙልጌታ ከበደ። ሁለት ቁጥር መለያ የሚያጠልቀው ሙልጌታ ከበደ በጊዮርጊስ ብቻ ሳይሆን በአገሪቱ የፉትቦል ታሪክ ትልቅ ስም ያለው ሌጀንድ ተጫዋች ነው። ሜዳ ውስጥ ምን መስራት እንዳለበትና በየትኛው ደቂቃ ጎልጋ መድረስ እንዳለበት የሚያውቅ የጨዋታ ቀማሪ ሲሆን ጊዮርጊስን በወሳኝ ጨዋታ ተሸክሞ የሚወጣ ጎል አዳኝ አጥቂ ነው። ግብ ከማስቆጠር በተጨማሪ ለግብ የሚሆኑ ኳሶችን በመፍጠር የሚደርስበት የለም። ቁመቱ አጭር፣ ልዩ ክህሎት፣ ፈጣንና ድንቅ የቦታ አያያዝ የነበረው ወለዬው ከጎል ውጪ ለጎል የሚሆኑ ኳሶች በመፍጠር የሚደርስበትም የለም። ለ13 ዓመታት አቋሙ ሳይዋዥቅ በድንቅ ችሎታው እንዲሁም በረቂቅ ጥበቡ ደጋፊዎችን ብቻ ሳይሆን የተቃራኒ ቡድን ደጋፊዎችን ሳይቀር አስጨብጭቧል። ሙሉጌታ ከበደ ተወልዶ ያደገው በወሎ ክፍለ ሀገር በደሴ ከተማ ነው። እግር ኳስን በደሴው የሆጤ ሜዳ የጀመረው ሙሉጌታ የወሎ ፔፕሲ ቡድን ጋር የዋንጫ ባለቤት በሆነበት ዓመት ለመጀመሪያ ጊዜ ለኢትዮጵያ ብሔራዊ ቡድን ጥሪ ቀርቦለታል። ይህም ለመጀመሪያ ጊዜ ከሸዋና ሐረርጌ ውጪ ከክፍለ ሀገር ለብሔራዊ ቡድን የተመረጠ ብቸኛው ተጫዋች አድርጎታል። ተጫዋቹ ቅዱስ ጊዮርጊስን በ1977 ዓ ም ተቀላቅሎ እስከ 1989 ዓ ም ድረስ ተጫወቷል። በ1976 ዓ ም ወረሃ ክረምት የቅዱስ ጊዮርጊስ ቡድንን ሲቀላቀል ቋሚ የሥራ ዕድል ከማግኘቱ በተጨማሪ ለተጫዋቾች ይከፈል የነበረውን የደሞዝ ክብረ ወሰን መስበር ችሏል። የደሞዙ መጠን ብር 500 ነበር። በቆይታውም ሶስት ጊዜያት ኮኮብ ተጫዋች እንዲሁም በ1978 ና 1980 ሁለት ጊዜያት ኮኮብ ግብ አስቆጣሪ ሆኖ ተሸልሟል። ቅዱስ ጊዮርጊስ ወደ ሜዳ ሲገባ ወደ ኋላ ቀርቶ ናፍቆት መፍጠር መለያው ነበር። ሙሉጌታ ሁሉም ተጫዋቾች ከገቡ በኋላ ቆይቶ ወደ ሜዳ በመግባት ኳሱን ሲጠልዝ ተመልካቹ ተነስቶ በሆታ ይቀበለዋል። እጅግ ተሰሚነት ካላቸው ተጫዋቾች አንዱ የነበረው ሙሉጌታ በጊዮርጊስ ቤት አይነኬ ንጉሥ ሆኖ ለረዥም ዓመት ተጫወቷል። በልዩ የእግር ኳስ ክህሎቱ የተቃራኒ ቡድን ደጋፊዎች ሳይቀሩ አድናቆትና ፍቅር የቸሩት አመለሸጋ ተጫዋች እንደነበረም አብረውት የተጫወቱት መስክረውለታል። በፈጣን የአእምሮ አጫወቱና ለለበሰው ማሊያ ሲል ቡድኑ ውጤት አስጠብቆ እንዲወጣ በሚሰራቸው ተንኮሎቹ ይታወቅ ነበር። ከሜዳ ውጭ ደግሞ የዋህ ገራገርና ጫዋ ታዋቂ ነበር። ሙልጌታ በአንድ ወቅት ለሚዲያ ሰዎች በተጫዋችነት ዘመኔ አንድም ቀን በቀይ ካርድ ከሜዳ ወጥቻ አላውቅም ሲል መናገሩን እናስታውሳለን። በብዙ መመዘኛ ተገምግሞ ቅዱስ ጊዮርጊስን በአምበልነት እንዲመራ ተደርጓል። ከቡድኑ ጋር በነበረው ቆይታም ሰባት ጊዜ የኢትዮጵያ ሻምፒዮና፣ አንድ ጊዜ የኢትዮጵያ ጥሎ ማለፍ፣ ስድስት ጊዜ የአሸናፊዎች አሸናፊ ዋንጫን፣ በአጠቃላይ 14 ዋንጫዎችን ማሳካት ችሏል። ሙሉጌታ ከበደ ሙሉጌታን አጀኢብ ካሰኙት ልዩ ባህርያት በቡድኑ በተሰለፈባቸው 13 ዓመታት ውስጥ በአንድ ጫማ ወይንም በአንድ ታኬታ ብቻ መጫወቱ ነው። የአዲዳስ ኩባንያ ምርት የሆነው ኮፓ ሞንዲያል የተሰኘውን የብሎን ታኬታ ተጫምቶ በቅዱስ ጊዮርጊስና በኢትዮጵያ ብሔራዊ ቡድን መለያ ከአራት መቶ በላይ ጨዋታዎችን አከናውነዋል። በበርካታ እግር ኳሳዊ መስፈርቶችም በፈረሰኞቹ ቤት ከመንግሥቱ ወርቁ ቀጥሎ የሚዘመርለት የምንጊዜም አንጸባራቂ የኮከብ ተጫዋችነት ክብርና ዘውድ ደፍቷል። ሙልጌታ ከበደ በብሔራዊ ቡድንም የማይነካው ሙሌ ከቡናው ሞክሼ ሙልጌታ ወልደየስ ጋር የነበራቸው ጥምረት የማይረሳ ነበር። የኢትዮጵያ ብሔራዊ ቡድን በተለይ በምስራቅና መካከለኛው አፍሪካ ዋንጫ ኢትዮጵያ ዚምባብዌን አሸንፋ ዋንጫ ስትወስድ ሙልጌታ ከበደ የፊት መስመሩን ከመሩ ተጫዋቾች መካከል ፈርጡ ነበር። በወቅቱ የሀገሪቱ ፕሬዝዳንት የነበሩት ኮሎኔል መንግስቱ ኃይለማርያምም አንተ ሀገርህን የማትከዳ ሀገር ወዳድ ማለታቸው ራሱ ሙልጌታ በአንድ ወቅት ለሚዲያ መናገሩ ይታወሳል። የኢትዮጵያ ብሔራዊ ቡድንንም ባምበልነት የመራው ሙሉጌታ ብሔራዊ ቡድኑን ወክሎም ከዘጠና በላይ ጨዋታዎች አቋሙ ሳይዋዥቅ ተሰልፏል። ለሀገሩ ላበረከቱ አስተዋጽኦም ከመንግስት የቤት መስሪያ ቦታና የተለያዩ አይነት ሽልማቶች ተበርክቶለታል። በ1980ዎች ውስጥ በኢትዮጵያ ብሔራዊ ቡድን እንዲሁም በቅዱስ ጊዮርጊስ ድንቅ ችሎታውንና ጨራሽ አጥቂ መሆኑን በጨዋታ ዘመኑ ሳይቀር አብረውት የሚጫወቱ ተጫዋቾች በልበ ሙሉነት ዛሬም ይመሰክሩለታል። የቅርብ ጓደኛው የነበረው አሰልጣኝ ስዩም ከበደ የሙልጌታን የአጨዋወት ፍጥነት፣ ብልጠት፣ የእይታውን ምጡቅነትና ረቂቅነት ባለሙሉ ወኔና ደፋር እንዲሁም 16-50 ውስጥ ጨራሽ አጥቂ እንደነበር አብዝቶ ያደንቃል። እስካሁንም በቅዱስ ጊዮርጊስ ደጋፊዎች ዘንድ የራሱን አሻራ ያሳረፈ ትልቅ ስፍራ የሚሰጠው ድንቅ አጥቂም ነበር። በወቅቱ የነበረው የስፖርት ቤተሰብ መንገድ ላይ ጭምር ሲያገኘው እንደ ልዩ ፍጥረት የሚያየውና እንደ ዓይኑ ብሌን የሚንከባከበው ተወዳጅ ተጫዋች ነበር። ሙልጌታ ከበደ በኢትዮጵያውያን ልብ ውስጥ በድንቅ ችሎታው የማይነቃነቅ ሐውልት ለመትከል የበቃውና ሁሉም በአንድ ድምፅ ተተኪ ያልተገኘለት ተጫዋች ነው በማለት የሚያወድሱት ሙልጌታ ከበደ ያለአንዳች መዋዠቅ በወጣ አቋሙ ለ13 ዓመታት በመጫወት ስሙን በወርቅ ቀለም ያጻፈ ባለ ታሪክ ተጫዋች ተደርጎ ይወሰዳል። እሱ የእግር ኳስ አምላክ ያለ ስስት ለኢትዮጵያ የሰጣት ምትሃተኛ ተጫዋች ነው በማለት በርካቶች ያወድሱታል። ከተጫዋችነት ዓለም ራሱን ካገለለ በኋላ በአሰልጣኝነት ሙያ ተሰማርቶ በኢትዮጵያ ፕሪምየር ሊግ የኮምቦልቻ ጨርቃ ጨርቅን እንዲሁም ለሶስት ዓመታት የቅዱስ ጊዮርጊስ ተስፋ ቡድንን ማሰልጠን ችሏል። ጫማውን ከሰቀለ በኋላ ወደ ስልጠናው ዓለም ቢገባም የተጫዋችነቱን ያህል ስኬታማ መሆን አልቻለም ነበር። ከዚህ ይልቅ የተሻለ ኑሮ ፍለጋ በቅድስ ጊዮርጊስ አመራሮች ድጋፍ ወደ አሜሪካ በመጓዝ ኑሮውን በዚያ አድርጎ ቆይቷል። ከወይዘሮ ዘይቱና ጋር በትዳር ተጣምሮ ሁለት ወንድና ሴት ልጆችን አፍርተዋል። ሁሉም ነዋሪነታቸው በአሜሪካ ነው። ይሁንና ከጥቂት ዓመታት በፊት ወደ ሀገር ቤት በመመለስ ኑሮውን በዚሁ አድርጎ ነበር። ከቅርብ ጊዜያት ወዲህ ባጋጠመው ምክንያት በቤተዛታ ሆስፒታል ሲረዳ ቆይቶ በትናንትናው ዕለት ሕይወቱ አልፏል። የስፖርት አፍቃሪያን ሕልፈቱን ሲሰሙ እንዲህ ሲሉ ነው ሐዘናቸውን የገለጹት። ናትናኤል ተክሎ የተባለ የስፖርት ቤተሰብ ማኅበራዊ ሚዲያ ላይ ሐዘኑን እንዲህ አጋርቷል። ሙልጌታ ከበደን የማስታውሰው በ1986 ኢትዮጵያ ከሱዳን ጋር በነበራት ጨዋታ አባቴ ለመጀመሪያ ጊዜ ስታዲየም ይዞኝ የገባ ቀን ባየሁትና በልጅነት አእምሮ የተቀርጾ በቀረው ድንቅ እንቅስቃሴው ነው። በዛ ጨዋታ ኢትዮጵያ ሱዳንን ሁለት ለዜሮ ስታሸንፍ ሙሉጌታ ለመሃል ሜዳው ከቀረበ ቦታ ላይ ለግቶ ያገባ ጎል አሁን ድረስ ቅድም ያየሁት ያህል ትዝ ይለኛል። የህይወትን ውጣ ውረድ ከላይ እስከታች ያየው በክለቡም ለሀገሩም ታሪክ የሰራው ዘመን ቢሻገርም ያ የስታዲየም ውስጥ ትዝታን ለብዙዎች እንዳይረሳ አድርጎ ያስቀረው ወለየው በሚል ቅጽል ስም የሚታወቀው ሙልጌታ ከበደ አልፏል። ደ ሌጀንድ ስ ጋን በት ወን ቢፎር ጋትን ብሎ ብዙዎችን የሚወክል ጽሑፉን አስፍሯል። ሌላዋ የፋና ቀለማት ጋዜጠኛ እንዲህ ስትል የሐዘን መቅለጫዋን አስፍራለች። ለመጀመሪያ ጊዜ ከሙልጌታ ጋር በስልክ ያወራ ነው አሜሪካን እያለ ከስድስት ዓመታት በፊት ነበር። ለፋና ቀለማት ስለ ሰው ፕሮግራም ስለ እሱ የሚያወሩ ሰዎችን ጠቆመኝ። ግን እንዴት አስታወሳችሁኝ እኔ እግር ኳስ ስጫወት በእኔ ዘመን አልነበርሽም አይደል? በጣም አመሰግናለሁ ስላስታወሳችሁኝ አለኝ። ስለ ሙሌ ለማወቅ በግድ በሱ ዘመን መወለድ አልነበረብኝም። የሰማኋቸው በጀብድ የተሞላ ሕይወቱ በቂ ነበር። ወደ ሀገሩ ሲመለስ የስቱዲዮ እንግዳችን ነበር። ቤተሰቦቹና ጓደኞቹ የመሰከሩለት ሙልጌታ ከበደ ዛሬ ህይወቱ አልፏል። ሬስቲን ፓወር ሌጀንድ ሙልጌታ ከበደ ስትለያዘ መግለጫዋን አስፍራለች። ዛሬ የእግር ኳስ አፍቃሪው ብቻ ሳይሆን ኳስና መረቡም ሳይቀር እያለቀሰ ነው። ዛሬ እውነተኛው ትክክለኛውና ጥበበኛው የጎሉ ጌታ ሙልጌታ ከበደ ህልፈተ ህይወት ተሰምቷል። ሙሌ አንተ ዛሬ ድንገት ብትለየንም፣ ዘመን ተሻጋሪ ሥራዎችህና ትዝታዎች ግን ሁሌም አብረውን ይኖራሉ ነፍስህ ባጸደ ገነት ትረፍ ሲሉ ነው ሐዘናቸውን የገለጹት። ሙልጌታ ከበደ ነፍስህ በገነት ትረፍ። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዷችን ሙልጌታ ከበደን አስመልክቶ ያቀረብንላችሁ መሰናዶ ይህን ይመስላል። የወለዬው የሙልጌታ ከበደ የክብር ሽኝት ፕሮግራም ዛሬ ከ2 ሰዓት ተኩል ጀምሮ በአዲስ አበባ ስቴዲዮም፣ 7 ሰዓት ደግሞ የቀብር ስነ ስርዓቱ ኮልፌ በሚገኘው የሙስሊም መካነ መቃብር ተፈጽሟል። ለቤተሰቦቹ ለወዳጅ ዘመዶቹና አድናቂዎቹ ሁሉ መጽናናትን እንመኛለን። ሙልጌታ ከበደ ትዝታዎቹን ለስፖርት ቤተሰቡ በመተሆኑ ከዚህ ዓለም የተሰናበተው ሙልጌታ ከበደ ነፍስህ በገነት ትረፍ። ውድ ተከታታዮቻችን፣ እኛም በሌላ የማን ነበር መሰናዶ እስክንገናኝ በዚሁ እንሰናበታችኋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።